ማንቸስተር ዩናይትድ በድሉ አሳምኗል። ከዚህ በፊት በጨዋታዎች ማግስት የሚሰጡ የዩናይትድ ጉዳይ አስተያየቶች በአብዛኛው ትችቶች፣ ስለ ማንቸስተር ዩናይትድ መቸገር ከአሰልጣኙ ጋር የተያያዙና ሊቀየሩ ስለሚገባቸው ነገሮች ብቻ በአጠቃላይ በጎ ያልሆኑ አስተያየቶች ይበዙ ነበር። አሁን ግን ማንቸስተር ዩናይትድን በጣም ብዙ የእግር ኳስ ባለሙያዎች ይችላል፣ ስለመቻል ማሰብ ይገባዋል የሚል አስተያየት። ማየትን እየሰጡ ነው። ዩናይትድ በዘንድሮ የውድድር ዓመት ትልቁን ታርጌት አድርጎ ወደ ውድድር የገባው በሚቀጥለው የውድድር ዓመት በአውሮፓ የክለቦች ውድድር ላይ ተሳታፊ የሚያደርገውን ውጤት ለማምጣት ነው። አሁን ጋሪ ኔቭልን ጨምሮ ሌሎች በጣም በርካታ ታላላቅ የቀድሞ የእግር ኳስ ተጫዋቾች እና የእግር ኳስ ባለሙያዎች ማንቸስተር ዩናይትድ ይህንን ማሳካት ይችላል እያሉ ነው። ለዚህም ደግሞ ያስቀመጧቸው ምክንያቶች አሉ። ትሰማላቸው ዩናይትድ

ይህንን በተመለከተ የእናንተን አስተያየትም ብንሰማ እጅግ በጣም ደስ ይለናል። በሌላ በኩል ሊቨርፑል ችግር ላይ ነው። አሰልጣኝ አርንስሎት ሊቨርፑልን ከዚህ ችግር ለማውጣት ይረዳቸው ዘንድ መወሰን የሚጠበቅባቸው ትልልቅ ውሳኔዎች አሉ ይላል ጂሚ ካራገር። በጂሚ ካራገር እምነት በአርንስሎት መወሰድ ያለባቸው ትልልቅ የውሳኔ እርምጃዎች የትኞቹ ናቸው የሚለውንም ወደ እናንተ እና ደርሳለን አሁን ሊቨርፑል ወደ አር አርሰናል ከመጠጋት ይልቅ ለኤቨርተን ይቀርባል። ለአርሰናል ተመችቶታል። የአርሰናሉን ምርጥ ተጫዋች በተመለከተ የፉልሃሙ አሰልጣኝ ሲልቫ የሰጠው አስደናቂ አስተያየትም በዚህ ፕሮግራም ተካቷል። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን፣ ከልብም እናመሰግናለን። የሳምንቱ መጨረሻ ጨዋታዎች ለአርሰናል ለዩናይትድ ለሲቲ ለ የቼልሲ ደጋፊዎች በእጅጉ የተመቹ ነበሩ። ምክንያቱም ክለቦቻቸው አሸንፈዋል። ግን ደግሞ ማን እንደ ማንቸስተር ዩናይትድ በጣም ትልቅ የሚባለውን የሊቨርፑልንና የዩናይትድን ጨዋታ በድል አድራጊነት የተወጣው ዩናይትድ ካለፉት የውድድር ዓመታት ተከታታይ መቸገሮች በኋላ ለደጋፊዎቹ ልብን የሚሞላ ለሩበን አሞሪምና ለተጫዋቾቹ ተስፋን የሚያሰንቅ ምርጥ እንቅስቃሴና አስተማማኝ ድልን በአንፌልድ አስመዝግቧል። ደግሞም ለአርሰናል የሳምንቱ መጨረሻ ፉልሀም ላይ የተቀዳጀው የአንድ ለዜሮ ድል በደረጃ ሰንጠረዡ አናት ላይ መሪ ተብሎ እንዲቀጥል የሚያግዝ የነጥብ ልዩነቱን ከአንድ ወደ ሶስት ማስፋት ያስቻለው ውጤት መጥቷል፣ ተመዝግቧል። አርሰናል አሁንም በዘንድሮ የውድድር ዓመት የፕሪሚየር ሊጉን ዋንጫ ለማሸነፍ ከፍተኛ ግምት ከሚሰጣቸው ክለቦች መካከል አንዱ ነው። አርሰናል ይበልጥ ታምኖበታል። ይህን የውድድር ዓመት በበላይነት እንዲያጠናቀቅ ምቹ ሁኔታዎችም እየተፈጠሩ ይመስላሉ። ታዲያ በቀደም ፉልሀምን አንድ ለዜሮ በሆነ ውጤት ሲያሸንፍ አርሰናል በእንቅስቃሴው ዙሪያ ተደጋጋሚ ፕሮግራሞችን፣ መረጃዎችን ወደ እናንተ ስናደርስ መቆየታችንን ሁላችሁም ታስታውሳላችሁ። ነገር ግን ደግሞ የተወሰኑ የአርሰናል ተጫዋቾችን በጨዋታዎች ላይ ያላቸውን እንቅስቃሴ የአርሰናልን በጎ ውጤት ኢንፍሉዌንስ በማድረግ ረገድ እየተዋጣላቸው እየተሳካላቸው ስላሉ ተጫዋቾች የሚሰጡ ምስክርነቶችን ደግሞ እያነሳን እንቀጥላለን። ትላንት ስለ ቡካዮ ሳካ ነበር፣ ዛሬ ደግሞ ስለ ጋብርኤል ማግሃሌሽ ልናነሳ እንገደዳለን። ምክንያቱም ጋብርኤል ማግሃሌሽ የአርሰናል የመከላከልን አቅም ጠንካራ በማድረግ ረገድ ቡድኑን ከተቀላቀለበት ጊዜ አንስቶ እስከ አሁን ድረስ እጅግ የተዋጣለትን እንቅስቃሴ የመምራት አቅም፣ የመከላከል ብቃት እያሳየ ነው የሚገኘው። ከምንም በላይ ደግሞ ለመከላከል ስራው አርሰናልን የተቀላቀለም እንኳን ቢሆን በማ የጥቃት እንቅስቃሴው ከፍተኛ የሆነ አስተዋጽኦን ያደርጋል። ጋብርኤል ማግሃሌሽ አርሰናልን ከተቀላቀለበት ጊዜ አንስቶ እስካሁን ድረስ ከአንድ ተከላካይ ተጫዋች ከሚጠበቀው በላይ ኦፌንሲቭ ወይም በማጥቃት እንቅስቃሴው ላይ ኮንትሪቢዩት እያደረገ ድርሻውን እየተወጣ ይገኛል። ሀያ የጎል ተሳትፎ አለው፣ በማግባትም አሲስት በማድረግም ታዲያ ፉልሃምን አንድ ለዜሮ በሆነ ውጤት ሲያሸንፉ ከማዕዘን የተሻገረውን ኳስ የመጀመሪያውን መግጨት የገጨው እሱ ነው ከዛ በኋላ ነው ሊያንድሮ ትሮሳርድ ወደ ጎልነት የቀየረው። እንዲህ ያለው የቆሙ ኳሶችን በመግጨት ጎል ማስቆጠር ወይም ሌሎች የቡድን ጓደኞቹ ጎል እንዲያስቆጥሩ የመርዳት አቅሙ ጋብርኤል ማግሃሌሽን በተመለከተ በተለየ ሁኔታ እንድናደንቅ የሚያስገድደን ይመስለኛል። ይሄ የእኛ ስሜት ብቻ ነው ወይ እንግዲ እንግዲህ ትልቁ ጥያቄ የለም። የፉልሃሙ አሰልጣኝ ማርኮ ሲልቫም በተመሳሳይ ስለ ጋብርኤል ማግሃሌሽ በጣም ብዙ ሸጋ ቃላትን ተጠቅመው አድነቀውታል። የእውነት ለመናገር እሱን ለመቆጣጠር የእሱን እንቅስቃሴ በተለይ የቆሙ ኳሶችን እንዳይጠቀም ለማድረግ የምናደርገው የትኛውም ጥረት የመሳካት እድሉ አነስተኛ ነው። ከዝግጅታችን በላይ ነው የእሱ ጉብዝና ብለው ማርኮስ ሲልቫ እያደነቁት ይገኛሉ። እንግዲህ አርሰናልና ፉልሃም ጨዋታቸውን ከማድረጋቸው በፊት የአርሰናል ዋነኛ ጥንካሬ የቆሙ ኳሶችን ወደ ጎልነት መቀየር እንደሆነ ያምናሉም ያውቃሉም። ደግሞም ለዚህ ብለው ልዩ ዝግጅትን አድርገዋል። ምክንያቱም አርሰናል ከሚያስቆጥራቸው ጎሎች ከ60 በመቶ በላይ የሚሆኑት ከቆሙ ኳሶች እየተቆጠሩ ስለሆነ ከዛ እየተመዘገቡ ስለሆነ አርሰናልን ለማሸነፍ ከአርሰናል ጋር በሚደር ጨዋታ ጥሩ እና ጠቃሚ ውጤት ለማምጣት የነሱን የቆሙ ኳሶች የመጠቀም አቅም በሚገባ መከላከል ይኖርብናል ብለን ሰራን። ይሄንን ስንሰራ ደግሞ በተለየ ሁኔታ ያነሳናቸው የአርሰናል ተጫዋቾች አሉ። ከነሱ መካከል አንደኛው ገብርኤል ማጋሃሌሽ ነው። ገብርኤል ማጋሃሌሽን የአየር ላይ ኳሶችን እንዳይጠቀም ለማድረግ ምን እናድረግ ብለን ስንዘጋጅ ቆይተናል። የተወሰኑ ነገሮችን ለማሳካት ሞክረናል። የተሳካልንም መስሎን ነበር። ነገር ግን ከገብርኤል ማጋ የአየር ላይ ኳስን ኳስ ለመጠቀም የሚደረገውን ፉክክር በበላይነት ለመወጣት ዘጠና ደቂቃ ብቻ ፎከስ ማድረግ አይበቃህም። ከዘጠና 95 ደቂቃ 98 ደቂቃ ሙሉ ትኩረትህን እሱ ላይ አድርገህ ትኩረት ማድረግ ብቻ ሳይሆን ያሰብከውን ነገር በትክክል 100% ፐርፌክት ሆነ ካልፈጸምከው ጋብርኤል ማግሃሌሽ ያጠፋሃል። የሆነውኛ ላይ ይሄ ነው የሚል አስተያየትን ሰጥቷል። እንግዲህ የፉልሃም ተጫዋቾች የጋብርኤል ማግሃሌሽን የአየር ላይ ኳስ የመጠቀም እንቅስቃሴ እንዲቆጣጠሩ የተሰጣቸውን የተለየ ትዕዛዝ ለመፈጸም ያልቻሉት ከነሱ አቅም በላይ የሆነ ጎበዝ አርሰናል ቤት ስላለ ነው። የእሱ ስም ነው ጋብርኤል ማግሃለች። አርሰናል ከቆሙ ኳሶች ለሚያስቆጥራቸው ጎሎች በአብዛኛው በምክንያትነት በሰበብነት የሚወሰደው ይህ ብራዚላዊ የአርሰናል ምርጡ ተከላካይ ነው። እናም ማርኮ ሲልቫ የሚናገረው ይህንን ልጅ ለማቆም የእሱን እንቅስቃሴ ለመቆጣጠር የሚደረገው ጥረት ሙሉ በሙሉ አሁን አረጋግጬ ልናገር የምችለው እንደማይሳካ ነው። ከኛ የመቆጣጠር አቅም በላይ የእሱ ጉብዝና ይጎላል ይላል። ይህም ደግሞ አርሰናልን በዘንድሮ የውድድር ዓመት ይበልጥ ሊጠቅመው ይችላል። ግን ደግሞ አሁንም በተደጋጋሚ የእግር ኳስ ተንታኞች ለአርሰናል የሚሰጡት ምክር ከቆሙ ኳሶች ጎል የማስቆጠር አቅም እዚህ ደረጃ ላይ መድረሱ በጣም ምርጥ ነገር ነው፣ በጣምም ጠቃሚ ነገር። ግን ደግሞ በተመሳሳይ ከክፍት የጨዋታ እንቅስቃሴዎች የአርሰናል አቅም እያደገና እየጨመረ መምጣት እንዳለበት ይመክራሉ።

አርሰናልን በደንብ የጠቀመው የነ ጋብርኤል ማጋሌሽ የአየር ላይ ኳሶችን ገጭቶ ወደ ጎልነት የማስቆጠር ልዩ አቅም ነው። ይህንን ደግሞ የተቃራኒ ቡድን አሰልጣኞች ጭምር እየመሰከሩት ይገኛሉ። ወደ ሌላኛው ጉዳይ እንሄድ። ሊቨርፑል ችግር ላይ ነው። ሊቨርፑልን ከዚህ ችግር ለማውጣት አሰልጣኝ አርነ ስሎት ሊወስዷቸው የሚገቡ ወሳኝ እርምጃዎች አሉ ይላል የቀድሞ የሊቨርፑል ታላቅ ተጫዋች ዥሜ ካራገር ሊቨርፑል ባለፉት ተከታታይ ረጅም ዓመታት እንዲህ እንዳሁኑ በአራት ተከታታይ ጨዋታዎች የሽንፈት ውጤት ብቻን አስተናግዶ አያውቅም። አሁን ግን በአንድ የቻምፒዮንስ ሊግ በሶስት የፕሪምየር ሊግ ጨዋታዎች መደዳውን ተሸንፏል። በክሪስታል ፓላስ፣ በቼልሲ እና ትላንት ደግሞ በማንቸስተር ዩናይትድ። ታዲያ እንዲህ ባሉ ተከታታይ የፕሪምየር ሊግ እንደዚሁም ደግሞ የአውሮፓ ቻምፒዮንስ ሊግ የሽንፈት ውጤቶች ሊቨርፑል እንዲቀጥል በፍጹም ሊፈቀድ አይገባውም ይላል ስለዚህ ባለፈው የውድድር አመት ሻምፒዮን የነበረ የበለጠ ጠንካራ ቡድን ለመገንባት ከ450 ሚሊዮን ፓውንድ በላይ ወጪ ያደረገ ሊቨርፑል በዚህ አይነት ግራ መጋባት ስሜት ውስጥ ሆኖ መቀጠል በፍጹም አይኖርበትምም አይጠበቅበትም። ስለዚህ ከዚህ ለመውጣት ይረዳል ተብሎ የሚጠበቁ ትልልቅ ውሳኔዎች አሉ። ከነዚህ ውሳኔዎች መካከል ለሊቨርፑል ባለፈው የውድድር አመት ሻምፒዮን መሆኑ ትልቅ ምክንያት ተደርጎ የሚወሰደው 47 የጎል ተሳትፎን ያደረገው ግብፃዊው መሐመድ ሳላ በእያንዳንዱ ጨዋታ ከዚህ በኋላ የመጀመሪያ ተሰላፊነትን እድል ሊያገኝ አይገባውም ይላል ዥሜካ ራገር። ምክንያቱም በዘንድሮ የውድድር ዓመት መሐመድ ሳላ እያደረገ ያለው እንቅስቃሴ ከሱ ከሚጠበቀው በታች ሊቨርፑልን ያልረዳና ያልጠቀመ ስለዚህም ደግሞ አሰልጣኝ አርንስሎት ሀሳባቸውን መቀየር ሀሳባቸውን መከለስና መሐመድ ሳላህን ሲያስፈልግ ብቻ ወደ ሜዳ የሚያስገቡት ተ ተጫዋች ማድረግ ይኖርባቸዋል። ይሄ ለሊቨርፑል እጅግ በጣም ይጠቅማል። ምክንያቱም መሐመድ ሳላ በዘንድሮ የውድድር ዓመት እስካሁን ድረስ ሁለት ጎሎችን አስቆጥሯል። ሁለት ለጎል የሚሆኑ ኳሶችን ሰጥቷል። በአጠቃላይ በሊቨርፑል ቤት የሚያሳየው እንቅስቃሴ ካለፈው የውድድር ዓመት ጋር አይደለም ከዛ በፊት ከነበሩትም ጊዜያቶች ጋር ጭምር ቢነጻጸር በጣም ደካማ የሚባለውን የውድድር ዓመት እያሳለፈ ነው የሚገኘው። ትናንትናም በሊቨርፑል እና በዩናይትድ ያንፊልድ ጨዋታ መሐመድ ሳላ ወደ ጎለነት ሊቀይራቸው የሚገባቸው የግብ እድሎች ተፈጥረውለት ነበር። ነገር ግን ተጫዋቹ በወትሮ ብቃቱ ላይ አይገኝምና እነዛን የግብ እድሎች አባከናቸው እንጂ አልተጠቀመባቸውም። ይሄ ይቆጫል ነው የሚለው እንዲህ ያለውን ነገር ለማስተካከል መደረግ ካለባቸው ነገሮች መካከል አንደኛው እሱ ጨዋታዎችን በእያንዳንዱ አጋጣሚ በመጀመሪያ ተሰላፊነት እንዲሳተፍባቸው አለማድረግ ነው ይላል። ለዚህ የሚያስቀምጠውን ሌላ ሌላኛ ምክንያትና ሀሳብ ደግሞ ቀጥለን እናነሳለን። ሌላኛው ውሳኔ ሊወሰንበት የሚገባው አሌክሳንደር አይዛክ ነው። በእርግጥ ይህንን ተጫዋች ለማስፈረም ሊቨርፑል 125 ሚሊዮን ፓውንድ አውጥቷል። ተጫዋቹ በፕሪሚየር ሊጉ ትልቅ ልምድ ያለው ትልቅ አቅም እንዳለው በተደጋጋሚ ያረጋገጠ ላረጋገጠው አቅሙ ሲባልም 125 ሚሊዮን ፓውንድ ለዝውውሩ የተከፈለለት ተጫዋች ነው። አሌክሳንደር አይዛክ አሁን ልብ ብለንና አስተውል ሁጎ ኢኬቴኬ አሌክሳንደር አይዛክ መሐመድ ሳልሃን የመሳሰሉ የፕሪሚየር ሊጉ ምርጥ የፊት መስመር ተጫዋቾች ሊሆኑ የሚችሉ ተጫዋቾችን ይዞ ሊቨርፑል ስራው መሸነፍ ብቻ ሆኗል። አራት ጨዋታዎችን በተከታታይ ተሸንፏል። ይህንን ማስተካከል ይህንን እንደገና ወደ መስመር መመለስ ያስፈልጋል። በእርግጥ መሐመድ ሳላህ፣ አሌክሳንደር አይዛክ አይነት ተጫዋቾች ወደሚፈለገው እና ብዙዎቻችን ወደምንጠብቀው ብቃታቸው ሊመለሱ ይችላሉ ደግሞም የመመለስ ዕድላቸው በጣም ሰፊ ነው። ነገር ግን ያ እስኪሆን ድረስ ያ ጊዜ እስኪመጣ ድረስ ሊቨርፑል እንዲህ ባለ መንገድ ዋጋ እየከፈለ መቀጠል በፍጹም አይገባውም ነው የእግር ኳስ ባለሙያዎቹ ሀሳብ። ስለዚህ አሌክሳንደር አይዛክ ገና እንደሆነ አይተናል። አሁን ትላንትና በተደረገው ጨዋታ ላይ የአሌክሳንደር አይዛክ ተጽዕኖ ማንቸስተር ዩናይትድን ለማሸነፍ በሚደረገው ጥረት ላይ የነበረው ድርሻ እዚህ ግባ የሚባል አይደለም። አሁንም ድረስ የአሰልጣኝ አርነ ስሎትን ውሳኔ የሚወቅሱ በጣም ብዙ ሰዎች አሉ። ለምን እና በምን ምክንያት ሁጎ ኢኪቴኬን ተቀያሪ ወንበር ላይ አስቀምጠው እንዲህ ባለ ደካማ ብቃት ላይ የሚገኘውን አሌክሳንድር አይዛክን የመጀመሪያ ተሰላፊነትን እድልና ክብር ሰጡት? አላማቸው ሊቨርፑልን መጥቀም ከሆነ በበለጠ የተሻለ አቅም ላይ የሚገኘውን ሁጎ ኢኪቴኬን ወደ ሜዳ ማስገባት አይሻልም ወይ የሚል ነው። ስለዚህ ከዚህ በኋላ አሌክሳንድር አይዛክ መሰለፍ የሚገባው መሰለፍ የሚያስችል ውጤታማነትና ብቃት ላይ የደረሰ እንደሆነ ብቻ ሊሆን ይገባዋል ነው አስተያየቱ። ስለዚህ አሌክሳንደር አይዛክ ወደሚፈለገው ብቃት እንዲመጣ በሚገባ ማገዝ፣ በሚገባ መደገፍ ሊጠቀም ይችላል። ነገር ግን አሁን በመጪው የቻምፒዮንስ ሊግ ጨዋታ ከዛም በኋላ ተከትሎ በሚመጣው የፕሪሚየር ሊግ ጨዋታ እነዚህኑ ተጫዋቾች ወደ ሜዳ ይዞ በመግባት ነገሮች ይቀየራሉ ብሎ የሚያስብ ከሆነ ሊቨርፑል የበለጠ ይቸገራል። አስቸጋሪ ነገር እየመጣ በአሰልጣኙ ላይ የተፈጠረው ጫና የበለጠ እየገነገነ ይመጣል ነው ስለዚህ በነዥሚ ካራገ ነገር እና በሌሎችም ባለሙያዎች አስተያየት አንስሎት መሐመድ ሳላህን የመጀመሪያ ተሰላፊነትን እድል ሊነፍጉት ይገባል። አሌክሳንድራ ይዛክንም ቶሎ ብሎ ማዘጋጀት የሚያስፈልገው ነው። ዝግጅቱ ሙሉ በሙሉ መጠናቀቁን እርግጠኛ እስኪኮን ድረስ ግን ሁጎ ኢኪቴኬ የመጀመሪያ ተሰላፊነትን እድል ሊሰጠው ይገባል። የነ መሐመድ ሳላህ የጉብዝና ጊዜ ማለፉን ማመን ይህንን አምኖ ደግሞ ቡድኑን በነ ፍሎሬን ቪርትስ እና በነ ሁጎ ኢኪቴኬ፣ በነ አሌክሳንድር አይዛክ ዙሪያ መገንባት ያስፈልጋል። ለዚህ ደግሞ የአይዛክ በፍጥነት ዝግጁ መሆን ይጠበቃል የሚል አስተያየት ነው የሚሰጡት። ሊቨርፑል ነገሮችን ቶሎ ካላስተካከለ የፕሪምየር ሊጉን ዋንጫ በድጋሚ ለማንሳት የሚደረገው የአርሰናል የሲቲ እና የሊቨርፑል ምናልባትም በዚሁ ከቀጠለ የቼልሲ ፉክክር ላይ የበለጠ ተጎጂ ሊሆን ይችላል ነው ስለዚህ ከሊቨርፑል የሚጠበቀው በፍጥነት መስተካከል ነው። የበለጠ የመስተካከል እድሉን የሚያሰፋው ደግሞ እነዚህ ትልልቅ ውሳኔዎች ናቸው። በእርግጥ ከባድ ይመስላል መሐመድ ሳላህን ቁጭ በል ማለት ግን፣ በሱ መቀመጥ ሊቨርፑል እስከ ተጠቀመ ድረስ ይህንን ማድረግ አሰልጣኝ አንስሎት የሚገደዱ ይመስለኛል። ለማንኛውም ወደ ሌላኛው ጉዳይ ስንሄድ ማንቸስተር ዩናይትድ በድሉ አሳምኗል። ዩናይትድን በተመለከተ የሚሰጡ አስተያየቶች ሙሉ በሙሉ ተቀይረዋል። አሁን ድምፆች ዩናይትድ ይችላል፣ ዩናይትድ ይገባዋል፣ ትልቁን ነገር ማሰብ መጀመር አለባቸው። እንዲሁም ደግሞ ትላንት በሊቨርፑል ላይ ያስመዘገቡት የሁለት ለአንድ ድል ማንቸስተር ዩናይትድን ወደ ቀጣይ ጉብዝና የሚያንደረድረው ሊሆን

ማንቸስተር ዩናይትድ እና አሞሪም በትላንትናው ድል አይናቸውን ገልጠዋል፣ ጥላቸውን ገፈዋል የሚል አስተያየት ነው በጣም ብዙ ሰዎች የሚሰነዝሩት። ስለዚህ ይህንን ሊቨርፑልን ያሸነፉበትን የትላንትናውን ውጤት እንደ ስፕሪንግ ቦርድ በመጠቀም በቀጣይ ከብሬንትፎርድ ጋር እንደተደረገው አይነት ደካማ እንቅስቃሴ ላለማሳየት ለምሳሌ ታስታውሱ ከሆነ አሪፍ ጨዋታን ያሳያሉ፣ ቼልሲን ያሸንፋሉ፣ ግን ቀጥሎ በሚደረገው ጨዋታ ላይ ይቸገራሉ። አሪፍ ጨዋታ ያሳያሉ የሆነ ምርጥ ውጤት ይመጣል፣ ግን ቀጥሎ በሚመጣው ጨዋታ ላይ ማንቸስተር ዩናይትድ ይቸገራል። አሁን ከአስራ አንድ ወራት በኋላ ማንቸስተር ዩናይትድ ለመጀመሪያ ጊዜ ተከታታይ ጨዋታዎችን ሲያሸንፍ አይተናል። ስለዚህ ቀጣዩ ከብራይተን ሆቫል ቢን ጋር ቅዳሜ የሚደረገው ጨዋታ ዩናይትድ ተመሳሳይ ስህተት የማይሰራበት ጥሩ ተንደርድሯል። ከዚህ መንደርደር በቀላሉ ማንም እንዳያቆመው ማድረግ ይጠበቅበታል ነው ይሄንን ሩበን አሞሬምም ያምናል። የዛሬው ቀን የዛሬው ድል ለማንቸስተር ዩናይትድ ልዩ ነው ብለዋል፣ ትላንት ከጨዋታው በኋላ በሰጠው አስተያየት። ነገር ግን ደግሞ ነገ ከተበላሸ መልሶ ስለኛ የሚነገረው ነገር መልካም አይሆንም። ይህንን ድል በአጭሩ አጣጥመን ዋናው ዝግጅቴ ዋናው ትኩረቴ መሆን ያለበት ከብራይተን ሆቫልቢየን ጋራ የሚደረገውን ጨዋታ እንዴት እናሸንፍ የሚለው ላይ ነው። ኦልትራፎርድ ላይ ማንቸስተር ዩናይትድ አሁን በቅርቡ ባደረጋቸው ሶስት ተከታታይ ጨዋታዎች ውጤቱ የድል ብቻ ሆኖለታል። ኦልትራፎርድ ላይ ሙዱ የተመለሰ ኦልትራፎርድ ላይ አቅሙን መልሶ ፊርፋክተሩን መልሶ ማንቸስተር ዩናይትድ ያገኘ ይመስላል። ግን ደግሞ ትልቅ ዝግጅት ትልቅ ጥንቃቄን ይፈልጋል ከማንቸስተር ተጫዋቾች የታየውን አጠቃላይ ነገር ወዶታል። ሩበን አሞሪም ይህንን የወደደውን ነገር በቅዳሜው ብራይተንን ሆቭ አልቢየንን በሚገጥሙት ጨዋታ እንዲደግሙት ይፈልጋል፣ ይህንንም ያሳስባል። ስለዚህ ደጋፊዎች እየተደሰቱ ፕራውድ እያደረጉ ሊቆዩ ይችላሉ። ነገር ግን እኛ ሙሉ ትኩረታችንን ከአሁን ጀምሮ ወደ ቅዳሜው ወደ ቀጣዩ ጨዋታ ማድረግ ይጠበቅብናል። ነው የባለሙያዎቹ አስተያየት ምን ይላል? ነው ማንቸስተር ዩናይትድን ይችላል ብለውታል። ይችላል ብለው ሲሉ ምን ማለት ነው? የዩናይትድ የዘንድሮ የውድድር ዓመት ትልቁ ግቡ ትልቁ ፍላጎቱ ወደ አውሮፓ የክለቦች ውድድር መመለስ ነው። ሩበን አሞሪምና የዩናይትድ ተጫዋቾች ይህንን ያሳኩ እንደሆነ ለማንቸስተር ዩናይትድ የውድድር ዓመቱ የድል የጉብዝና በበጎ የሚነሳ ይሆናል። ስለመቻል የምንነ የምንነጋገርበት ታዲያ አሁንም የሚነገረው ነገር ማንቸስተር ዩናይትድ አሁን ባለው ስኳድ እስከ ስድስተኛ ያለውን ደረጃ እስከ አምስተኛ ያለውን ደረጃ ይዞ የማጠናቀቅ አቅም አለው ይሉና የፊት መስመሩ ላይ ያሉትን አማራጮች ያነሳሉ። ብሩኖ ፈርናንዴዝ፣ ማቲያስ ኩኛ፣ ሜሰን ማውንት፣ ብሪያን ኤምቤሞ፣ አማድ ዲያሎ፣ ቤንጃሚን ሼሽኮ እነዚህን ተጫዋቾች ይዞ ማንቸስተር ዩናይትድ በፊት መስመር በኩል ጠንካራ አቅምን መገንባት ይችላል። የተለያዩ አማራጭ አጫወቶችን አፕላይ የማድረግን እድል ለአሞሪም ይሰጠዋል። ከዛ በተጨማሪ ግን ደግሞ የመከላከል አቅም ላይም ማንቸስተር ዩናይትድ የተሻለ ነገር ማድረግ የሚችሉ ተጫዋቾች አሉት። ሌኒ ዮሮ፣ ሃሪ ማጓየር፣ ማቲያስ ደሌዝ፣ ሉክ ሻው እያሉ ደግሞ እዛም አካባቢ ያለውን ጥንካሬ ያነሱ እና በእነዚህ ተጫዋቾች ማንቸስተር ዩናይትድን ሙሉ ማድረግ የሚከብድ ቢሆንም ነገር ግን ሁለቱ ጫፎች ላይ ማለት በመከላከል ጫፍ እንደዚሁም ደግሞ በማጥቃት ጫፍ ላይ ያሉት አቅሞች ግን ከሌሎቹ የመጫወቻ ቦታዎች ላይ ካለው አቅም የተሻለ ስቴቢሊቲ ያለበት የተሻለ ጥንካሬ ያለበት ነው። ይሄ ደግሞ ትክክል ይመስለኛል። ትላንት ማንቸስተር ዩናይትድ በመጀመሪያው 45 በማጥቃት እንቅስቃሴው ላይ አምሮበት ለመታየቱ ትክክለኛው ምክንያት እዛ ቦታ ላይ የመጀመሪያ ተሰላፊነት ዕድል የተሰጣቸው ተጫዋቾች ስራቸውን በአግባቡ ይሰሩ ስለነበረ ነው። የሁለተኛው የዩናይትድ የትናንትናው ጥንካሬ በሊቨርፑል በኩል የሚደረጉ የማጥቃት ጥረቶችን ያከሽፉ፣ ይከላከሉ የነበረበት መንገድ ነው። ስለዚህ እነዚህን ልጆች ይዞ አሞሪ

በውድድር ዓመቱ እስከ አምስት እስከ ስድስተኛ ያለውን ደረጃ ይዞ ለማጠናቀቅ መስራት ይችላል። ደግሞም ይህንን የመፈጸም አቅም እንዳላቸው ትናንት አሳይተዋል ነው። ሁለተኛው ማንቸስተር ዩናይትድ ይችላል ብለው የሚናገሩበት ምክንያት የዩናይትድ ተጫዋቾች ላይ እየተፈጠረ ያለው ስፕሪት ነው። በነገራችን ላይ ይሄ ስፒሪት ወይም ደግሞ የማድረግ መቻል ስሜት፣ የተሻለ የማሸነፍ አቅም፣ የማሸነፍ ስሜት ላይ መገኘት ለማንቸስተር ዩናይትድ በእጅጉ እየረዳ እንደሆነ የእግር ኳስ ባለሙያዎቹ፣ የቀድሞ እግር ኳስ ተጫዋቾቹ ብቻ ሳይሆን ራሱ ሩበን አሞሪምም ያምናል። ዛሬ ከእንቅስቃሴያችን በጨዋታው ላይ ካደረግናቸው ነገሮች የበለጠ ያስደሰተኝ ጨዋታውን ለማሸነፍ በተጫዋቾቹ በኩል ይታይ የነበረው የማሸነፍ ፍላጎት ነው። እንዲህ ያለውን የማሸነፍ ፍላጎት ከያዝን ደግሞ የትኛውንም ጨዋታ በድል አድራጊነት የመወጣት እድላችንን ከፍ ያደርገዋል የሚል አስተያየትን ሰጥተዋል። ስለዚህ ይሄንን ስፒሪት ይዘው ማንቸስተር ዩናይትዶች በየሳምንቱ አጋማሽ የአውሮፓ ቻምፒዮንስ ሊግ፣ የዩሮፓ ሊግና ኮንፈረንስ ሊግ አይነት ውድድሮች ስለሌለባቸው ከካራባው ካፕም ስለወጡ አሁን የጠራናቸው ናቸው። ፊት መስመር ላይ ያሉ ተጫዋቾች ሲደመር ተከላካይ ላይ ያሉ ተጫዋቾች መሀል ላይ እረፍት ያላቸው መሆኑን ከግምት ውስጥ ያስገቡና እነዚህ ነገሮች ታሳቢ ሲደረጉ ዩናይትድ የመፈጸም አቅሙ ትልቅ ነው። ዋናው አሁን ትላንት በአንፊልድ ያስመዘገበው ውጤት ነው። ከዚህ በኋላ በማንቸስተር ዩናይትድ ቤት ውስጥ ባለመቻል የሚጠፋ ጊዜ ወይም ስላለመቻል ስለመቸገር በማሰብ የሚጠፋ ነገር አይኖርም። የተጫዋቾቹን ኮንፊደንስ ለመመለስ የትላንትናው ድል እጅግ እጅግ በጣም ወሳኝ ነው። በማንቸስተር ዩናይትድ ቤት የደስታው ቀን የቀረበ ይመስላል። የማንቸስተር ዩናይትድ እና የታላቅነቱ መመለሻ ጊዜ ብዙ ሩቅ እንዳይሆን ሩበና ሞሬ ምና ተጫዋቾቹ ከዚህ የበለጠ መልፋት ከዚህ የበለጠ መስራት ይጠበቅባቸዋል። ለወትሮውም ቢሆን ከጎናቸው ያልተለዩት የዩናይትድ ደጋፊዎች ለማንቸስተር ዩናይትድ የበለጠ አሪፍ ውጤት ማስመዝገብ አጋዥ ሆነው መሰለፋቸው አይጠራጠርም። ማንቸስተር ዩናይትድ በድሉ አሳምኗል። ዩናይትድ ያሰበውን ማሳካት ይችላል። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። በሌሎች ጉዳዮች ዳግሞ ወደ እናንተ ተመልሰን እንመጣለን። ይህንን የእኛን ቻናል ላይክ አድርጉት፣ ሰብስክራይብ አድርጉ፣ ሊንኩ ለሌሎች ማጋራታችሁንም አትርሱ እንላለን። ለደገፋችሁን በሙሉ ክብር ለእናንተ ይሁን። በጣም እናመሰግናለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለ አለም ትኖር።